መሽቶ ሲነጋ በእግዚአብሔር ፊት አያጎረመርምም። እናቶቼ ነገሩኝ፣ ዛሬ መሽቶ ሲነጋ ኪዳን እየሄዳችሁ መንገድ ላይ ከሰዎች ጋር ስትገናኙ እንዴት አደርሽ ወይዘሮ ገሌ ስትባይ እግዚአብሔር ይመስገን እንላለን። አይ ግን ቀጥለን ደግሞ የምናቀርባት ደግሞ ሮሮ አለች አይደል? ባክሽ ሌሊቱን ሲቆርጠኝ ሲፈልጠኝ አድረ እንላል። ምን አዳር አለ ብለነው የው ሌሊቱን እኮይ እንዲሁኖ የነጋለኝ እንላለን። ግድየለም ስትገላበጥ ብታድርም ሌሊቱን ያነጋል ማነ ብቻ ነው ሲቆረጥምም ሲፈልጥህም ብታድር ሌሊቱን ለሞት ያላደረገብህ ደግፎ ያነሳ ማን ነው? ለዚህ ነው ልበ አምላክ ቅዱስ ዳዊት እንዲህ አለ፣ አነ ሰከብኩ ወኖምኩ ወተንሣእኩ እስመ እግዚአብሔር አንሳን ይላል። ጠዋት ተነስቶ በማለዳ እግዚአብሔር ላይ አያጎረመርምም። እንዲህ ነው የሚለው። እንዴት እንደተደግፎ እንደተነሳ ያውቃል። ታውቃላችሁ። እንዴት እንደተኛችሁ ግን እንደተነሳችሁ አታውቁም። በእንቅልፍ እንዴት አይነት ዓለም ውስጥ እንደነበራችሁ አታውቁም። አታስተውሉም። ደግፎ ያነቃችሁ ማን ነው? ወታችሁ ለመግባታችሁ ዋስትናችሁ ማን ነው? ተኝተን ለመነሳታችን ዋስትናችን ማን ነው? እኛ እኮ እርግጠኛ ነን። አይናችንን የምንከድ ነው አማኑኤል ስላለ ብቻ ነው። እውነት አስት ብዙሪያችንን ካዳመጥ ነው አይን የማያስከድን